እንዴት ልጅ አይቻለሁ። ይሄ ደግሞ የአብርሽ ና የሩታዬ ልጅ የልጅ ልጅ ያሳይሽ የአብርሽ እናት። በመቀጠል ደግሞ አብርሽ ታሟል ብሎ የሆነ ልጅ መጥቶ ነበረ። አብርሽ ታሟል ወይ ሰርጉ ለማስቀረጥ ፈልጎ ነው ወይስ ምንድን ነው ብላችሁ እንግዲህ በውስጥ መስመር ብዙዎቻችሁ የብዙዎቻችሁ ጥያቄ ነው። ስለዚህ እዚህ ጋር ለፍልፍ እወጣለሁ ማለት ነው። እውነት ለመናገር በጣም ቢዚ ነኝ። ስለዚህ ተመችቶኝ አይደለም ቪዲዮ የምሰራላችሁ ማለት ነው። በየግል እየገባችሁ ጥያቄ ስለምትጠይቁኝ ነው። ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከኔጋ ሁሉ ሰላም ነው። እናንተስ እንዴት ናችሁ? ላይክ፣ ሸር፣ ሰብስ ሰብስክራብ እያደረጋችሁ እስከመጨረሻ ተከታተልን። እናንተ ምን ነው ሸዋ፣ ምን ነው አሁን በመጨረሻ ስቴፕ ላይ ቤሎ ተመርጦ ለቀን ሰላሳ ተብሎ አሁን ሁለት ቀን ነው ሶስት ቀን ነው የቀራቸው። ስለዚህ ሊመጡ ማለት ነው እነሱ ተዘጋጅተው ጨርሰዋል፣ እና የሆነ ልጅ እንግዲህ መቶ አብርሽ ታሟል የአብርሽ ካሜራ ማን የሚልም ድምፅ ሰምተናል። ነገር ግን እነሱ ደግሞ እናንተ ትረዳላችሁ ብዬ አስባለሁ። ብዙ ጊዜ አብርሽና ሩታ ላይ ነገር ይበራታል ወይም ደግሞ ብዙ ሰው ብዙ ነገር ይላል ማለት ነው። ምክንያቱም እዚህ ጋር ማስረዳት አለብኝ ብዬ አላስበም። ለምን የእነሱ ሰላምና ደስታ የማይፈልጉ ብዙ ሰዎች አሉ። ለቪዲዮቸው ብለው ራሱ ብዙ ውሸት የሚዋሸዋሉ ያልተባለው ተባለ ያልሆነውም ደግሞ ሆነ ብለው ራሱ የሚያወሩ ልጆች አሉ ማለት ነው፣ ብዙ ዩቱበሮች። ስለዚህ እናንተ እንዴት አደርጋቸው እንደምታስቡም አላውቅም። አብረሽ ምንም አልሆነም አልታመመም፣ ደህና ነው። ሲጀመር ደግሞ ቢታመመ ራሱ ተጎድቶ ይመጣል እንጂ አይቀራትም ማለት ነው። ምክንያቱም የብዙ ሰው ሕልም ማሳካት ስላለበት ወይም ደግሞ ተመልካች አስደስታለሁ ብለው ነው የሚመጡት። ሌላ ደግሞ ብዙ ጊዜ ብዙ ነገር እየተባሉ ስለሆነ ቢታመም ራሱ ይመጣል ማለት ነው። ይሄ አጭርና አጭር ነው። ተወስኖ ወይም ደግሞ ተነጋግረው የጨረሱት ጉዳይ እስከሆነ ድረስ አይመጣም ብሎ ነገር የለም። ይመጣሉ ለማለት ነው፣ ውድ ቤተሰቦች። ሌላ ደግሞ አብረሽ እውነት ለመናገር አልታመመም ደህና ነው። ቢታመምም ደግሞ ይመጣል ነው የምላችሁ። ሲጀመር አልታመመምም ሰውን ያላቅም እንዴት እንዴት መሄድ አስተሳሰብ እንዳለው በሞትና በህመም የሚቀልዱ ብዙ ሰዎች አሉ። ወይስ ልጁ አልሞት አላችሁ? ምነው ነው ሸዋ ጊዜው አልደረሰም ገና። ወልዶ ይድራል፣ የልጅ ልጅ ያያል። ሲቀጥል ደግሞ ጊዜ ሲደርስ ፈጣሪ የፈቀደለትን ጊዜ ሲደርስ ያው መሞታችን አይቀርም፣ አይደለም? ሁላችንም ሟች ነን። ስለዚህ ምን ነው በሰው ልጅ ላይ ይህንን አክል ጭካኔ ውስጥ የገባችሁት? ብቻ አላቅም። እውነት ለመናገር በጣም ነው የሚያስጠላባቸው። እኔ አላቅም። ለአንድ ዶላርና ለሁለት ዶላር ብላችሁ ይህንን አክል ጭካኔ በሰው ልጅ ለምን? ምን አይነት ጭካኔ እንደሆነ ምን እንደሚያስጨክናችሁ አላቅም። እና ውድ ቤተሰቦች አብርሽ ምንም አልሆነም። ሌላ ደግሞ ያው በውስጥ መስመር እውነት ለመናገር በጣም ብዙ ሰው እየጠየቀኝ ነው ያለው ማለት ነው እና ቴሌግራም ላይ ግሩፕ ውስጥ አለኝ። ከዛ እያወጡ በጣም ብዙ ሰዎች ልጆች እየመጡ እየጠየቁኝ ስላለ ነው አሁን ቪዲዮ ልሰራ የቻልኩት እንጂ ተመችቶኝ አይደለም። እንደምታውቁት ኢድ ደርሰዋል። ስለዚህ በስራ ደግሞ ብዙዎቻችን ተወጥረን ነው የምንገኘው። እኔ ደግሞ ቀን ጀመርኩኝ እስካሁን ድረስ አልጨረስኩኝም ማለት ነው ውድ ቤተሰቦቼ እናም አብረሽ ምንም አልሆነም፣ ደህና ነው። ሲቀጥል ደግሞ እሩታዬ እና የአብረሽ እናትም ያው ሰሞኑን ተገናኝተዋል ናት ለመናገር ነገር ግን እኔ አልተናገርኩኝም ማለት ነው። ውድ ቤተሰቦችን ለምን ወደ ቪዲዮ እስካልወጣ ድረስ አንድ ነገር ምን ነገር አስፈላጊ ነው ብዬ አላስብም። አሁንም ወጥቶ አይደለም እየተናገርኩ ያለውኝ። ስለዚህ እነሱ ሰላም ናቸው፣ ምንም የለም። ሲጀመር ደግሞ ተመርቀው ለመሸኘት የተዘጋጁ ሰዎች ናቸው። ቤተሰቦቻቸውን መርቀው እናት አባቶቻቸው መርቀው ለመሸኛነት ተዘጋጅተው ነው ያሉት ማለት ነው። ሌላ ምንድን ነው? ምንድን ነው እናንተ ትዙናት እንደለካ ዛሬ እንትን አልሄድም ነው ምንድን ነው ያለችው የተባለው ምንድን ነው? እናንተ ከብቶች ብለውናል ያለች ሆነ ነበረ ኮቼ የሆነች እኔ አልሰማሁትም ነበረ። እውነት ለመናገር አንዳንድ ልጆች እኛ አንሄድም የሚሉ በውስጥ መስመር ስለተናገረው የነበረ መልስ ስጥሩኝ እንጂ አርሰማው ነበረ ማለት ነው። እና ለማንኛውም አትሂዱ እናንተ ጋር ሄዳችሁ ምን ይቀንስባቸዋል? ምን ይጨምርላቸዋል? እና ውድ ቤተሰቦቼ የሚሄድ የራሱ የቻለ ሰው አለው። ሲቀጥል ወዳችሁና ፈቅዳችሁ መሄድ የምፈልጉ ሂዱ እንጂ ያን ያክል አስፈላጊ ነው ብዬ አላስብም። ለምን ሰው ስላለ ማለት ነው። ሰው የለም አይደለም፣ እነሱ ጋር ሰው አለ። ሌላ የምትሄዱ ደግሞ ወዳችሁና ፈቅዳችሁ ነው የምትሄዱት። እና እንደዛ ኖራቸዋለው ጋይስ እኔ እኮ እኔ ምን ነበረበት፣ እንደናደደ ለዚህ አጨብጫቢ በሆን ማለቴ፣ በቃ የሆነ ወዳልሆነ መርቼ እንትን ብል ጥሩ ነበረ እና ለማንኛውም ለእንትን ቻናል በጣም እየወረደ ስለሆነ ላይክ አድርጉልኝ። ሰምታችኋላ ሰምታቸው ሰምታችኋል ብዬ አስባለሁ ለነገሩ አትሰሙኝም እኮ እናንተ እኔም ለፈልፋት ምች ሰማሉ ትሰማላ ለነገሩ ወሬ ትሰማላችሁ ግን ላይክ እና ሼር ሰብስክራይብ አታደርጉም አረ ወደ ቲክቶክም ወስዳችሁ ማለት ነው ሰብስክራይብ አስደርጉኝ እውነቴን ነው ብላችሁ 10000 ልግባስ ወዳችሁ እንዴ 10000 አስገቡኝ አሁን እንደዚህ ይሄ ትንሽ የሰብስክራይብ ይዤ ኢትዮጵያ ገብቼ አሁን አታፍሩም ልበጣላችሁ ነው አልመጣም እኔ እውነቴን ነው ምላችሁ አልመጣም ሌላ ቻናል ከፍቼ ከሌላ ሰው ጋር ሰራለሁ እንጂ ደፋር እና ጋይስ አብርሽ አብርሽ አሸብር

ለእኛ አማች ነው እንደሚሆነው አብረሽ እኔ አማች አይደለሁ። ሁለቱም አንድ ናቸው። ለእኔ አማች ሲባል እኮ ትንሽ ራቅ ይላል ነው ወይስ የሴት ወገን ስትሆኑ ነው አማች የሚባለው መሰለኝ። ለማንኛውም ለእኔ ሁላቸውም አንድ ናቸው። ባጃቸው ግቡ፣ እናንተ ለያይታቸው የምደግቡ ልጆች ባጃቸው ግቡ። እውነት ነው፣ የለውበትም እኔ የለውበትም። አንድ አካባቢ ሆነው አንድ አካባቢ ወጥተው የሚገቡ ሰዎችን ለይቼ ማ እንትን አደለም። ምን ነው ሸዋ አብረሽ ደግሞ አበጋዝም ብትሉት፣ አሸብር ብትሉት አስጨናቂ ብትሉት ሁሉም ያምሩበት፣ አልላችኋለሁ። ምክንያቱም ስንት ሰው ነው እያርበተበታ የነበረው ሰሞኑ? አቤት አቤት ጋሽዬ እኮ ወልደዋል። የሩታዬ እናትም ደግሞ እንግዲህ ሩታዬ ወልዳለች። ምክንያቱም ብዙ ልጆች እየተንጫጩ ስለነበረ በእነሱ እንትን እየሸቀሉም ያው እየተንጫጩም ስለነበረ ጎበዞች ናቸው። አቤት እናንተን ባደረገኝ! እንደዚህ ማንጫጫት ምን የሚሉት ነው? ምቀኛም እኮ በእንብርክክ ማስጌድ ማለት ነው እና ለማንኛውም ምንም ችግር የለም። እነሱ ዝግጅት አድርገው ጨርሰዋል ጋይዝ። ስለዚህ ሲገቡ ብቻና ብቻ ነው። ምናልባት እስከዛ ድረስ ቪዲዮ ላይ ይለቁ ይችላሉ። ስለዚህ ወደ ዱባይ ሲገቡ ቪዲዮ ይለቁልናል ማለት ነው። ዛሬ ጉዟችን ወደ ዱባይ የምንገባበት ቀን ይላሉ። ከዛ ቀጥሎ ደግሞ ያው ዱባይ ሲደርሱ ደግሞ ዱባይ ገብተናል፣ ውድ ቤተሰቦቻችን ውድ ፋሚሊዎቻችን ብለው ነው የሚያሳውቃችሁ ማለት ነው። ከዚህ ውጭ ምንም አይነት ነገር እንዳጠብቁ ማለት ሰርጉ ቀርሶ ነው ወይስ ደግሞ አብርሽ የእውነትም አሞት ነው ይሄ ልጅ አሁንም ሰርጉ ሊያስቀረው ነው ያሉኝ ልጆች ራሱ አሉ ረ ተፋቶች ልጁ እንዴ፣ ይህንን አክል ሸርኛ ያደረጋችሁት እንዴ እንጂ ለእኔ እውነት ለመናገር አብርሽ ነርተው ሁለቱም ለእኔ አንድ ናቸው። በመቀጠል ደግሞ ሁሉም ተነጋግሮ ነው የሚሰራው የነበረው። ስለዚህ ፍቅር ራሱ ያው እስካሁን ድረስ አልጨረሰችም። እስካሁን ድረስ እየሰከሱ ነው ማለት ነው፣ አልጨረሱም። ዛሬ ይታርቃሉ ብዬ ነበር ያሰብኩኝ ነገር ግን አልታረቁም ሳየው ቪዲያቸው እና ሁሉም ያው ተመካክረው ተነጋግረው ነው እየሰሩ ያሉት እንጂ ምንም አይነት ነገር ማንንም ማንንም አልበደለም፣ ነው የምላችሁ። ብታምኑም ባታምኑም ከጅምር እስከ አሁን ድረስ ያው ማንንም ለማንንም አልበደለም። እነሱ ደግሞ ሲሰደቡም፣ ሲረገጡም፣ ሲባሉም ያው ወደውና ፈቅደው አምነውበት የገቡበት ነገር እስከሆነ ድረስ ማንንም ማውቀስ አስፈላጊ ነው ብዬ አላስብም። እኔ አንዳችሁም ወቅሼ መማላቅም አልወቅሳቸውም። ለምን እነሱ ስብደም ስለሚተዋወቁ ማለት ነው ገይዝ እና ደቂቃው ራሱ ረዝመዋል እንዴ? ላቋርጠው እንዴ? ጋይስ ስራ እኮ በጣም ቢዚ ነኝ። በጣም ብዙ ለፈልፍ ነበረ፣ ነገር ግን መለፍለፍ አልችልም። በጣም ብዙ በጣም ቢዚ ስለሆን ከመሆን አንጻር አሁን ራሱ እየሰራው ነው እየለፈለፍኩ ያለሁት ድምጽ ራሱ ሊሰማ ወይም ደግሞ ላይሰማ ራሱ ይችላል እና ከዚህ በኋላ ያው ዝግጅት አድርገው ጨርሰዋል። እነሱ የመብረሪያቸው ቀን ነው እየጠበቁ ያሉት እንጂ ምንም አይነት ሰርግ የሚቋረጥ ነገር ወይም ደግሞ የሚቀር ነገር የለም። ፋሚሊዎቼ እና ወዳችኋለሁ ለአጠፍ ብዬ በያላችሁበት ሰላምና፣ ጤና፣ ደስታ እመኝላችኋለሁ። ሰላም ሁኑልኝ።